ትላንትና ብሩኬ ባደረገው ፕራንክ ከተለቀቀ ከተለቀቅ 45 ሚኒት አይሆፕ፣ እንደዛ እና ፎቶ መዘቅዘቅ የጀመሩት ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች፣ እንደምን አደራችሁ፣ እንደምን አረፈዳችሁ፣ እንደምን ቆያችሁልኝ፣ ሰላማችሁ እያላችሁበት ይብዛለኝ። ወድ የሰኒ ቤተሰቦች እንዲናቸው ሁላማን ሁሉ ሰላም፣ እግዚአብሔር ይመስገን። ወዱ ይስቁ አለ እና ፎቶ መዘግዘግ ፋሽን ሆነዋል መሰለኝ። የእውነት በጣም ይደብራል። አንድ ሰው ራሱ ቢያጠፋ ራሱ በፎቶ በመዘግዘግ ያንን ሰው እናንተ ናችሁ ማንነታችሁ እንዲታወቅ እንጂ ያንን ሰው ምንም አይሆንም። አሁን እነሱ ሁለታቸው በደንብ ይተዋወቃሉ። በደንብ በደንብ እሷም እሱ ጠንቅቃት አውቀዋለች፣ እሱም እሷ በደንብ ጠንቅቆ ያውቃታል። እና ሀይሚ በቀደም አረገች፣ እሷ ነበር እየዘቀዘቃቸው የነበረው። ትላንት ደግሞ እሱ ብድሩን ሲመልስ እሱም ዘቀዘቃቸው ማለት ነው። እና ይሄ በእውነት በጣም ደስ አይልም። ከወደዳችሁ ሁለቱም እኩል መውደድ፣ የመውደድ ያለመውደድ ምርጫችን ነው። ግን ደግሞ ሰው በመሆኑ መከበር አለበት አደለ? አንዱን ጥላችሁ አንዱን ማንሳት፣ ይሄ ፌር አደለም። ወንድማችሁን ጥላችሁ እህታችሁን አታነሱም አደለ? ሁለቱም እኩል ነው የምታነሱት ማለት ነው። ሁለቱም የማይመለሱ ነገር ከሆነ በመገጸጽ በማስተማር በመምከር ነው እሱ እንደዛ አታድርጉ። ኢቨን እራሱ ገጽት ላይ ዘግዝቃችሁ ነበር እያወራችሁ የነበረው የሆነ ቪዲዮ ሲሽራሽር እያየሁ ነበር። እና አሁን ደግሞ እሱ ስትሪ ላይ ምን አላችሁ፣ ስም ላውጣልሽ ብሎ ጽፎላችኋል ማለት ነው እሱ አይሞቀው አይበርደው እሷም እንደዛው ማለት ነው። ኢቭን ራሱ ትናንት በቀደም ላይቭ ላይ ገብተው ኢሹ አድርገው እየተጣሉት ያሉት እኛንን ነው። እሱ ነው እኔ በጣም እያናደደኝ ብላለች። እኛ ሰላም ነን እኛ አንድነን እያለ እሱ ራሱ አይገባችሁ። እና እንደዛ ባታደርግ ጥሩ ነው። ሰው ሀገር ሆናችሁ አትጣሉ እያሉ ነው እነሱ። እናንተ ለምን ትጣላላችሁ? ምን እንደዚህ ምናምን ማለት ነው። እና ይሄ አይደለም ይደብራል፣ በአጠቃላይ ማለት ነው። ከወደዳችሁ ካከበራችሁ ሰው በመሆኑ መከበር አለበት። ኦፍኮርስ በጣም የሚያስጠላ ፕራንክ ያደረገው፣ ፕራንኩን እየደገፍኩለት አይደለም። እሷ ከሚኪ ጋር የሰራችውን ያደረገችው ፕራንክ ነው። ይሄንን እጥፍ አድርጎ የመጣባት ማለት ነው። እሷ በኮሚኒቲ እራሱ አፈቅረዋለሁ ብላለች። እና ለሱም እራሱ ካየሁት ጊዜ ጀምሮ ስሜት ተሰማኝ አለችው። እና እሱ በጣም ተሰማው፣ እልህ ውስጥ አስገባው ማለት ነው እንጂ የእውነት ሀይሚ ብሩክ ይጎዳታል ብላችሁ ካሰባችሁ ተሳስታችኋል። የእውነት ወረኛ እኮ በእንትን በመሀል ነው የሚቀረው። የምር እነሱ ኦፍኮርስ ስራ ነው፣ ስራ ነው እየሰሩት አሉት። ሆኖም ግን የትላንት ነው ይደብራል፣ ያስጠላል። እሱም ራሱ እኮ በጣም ተጨንቋል ካያችሁት ማለት ነው። በጣም ደብሮ ተጨንቆ ፈርቶ ምናም እየተንቆጠ በጣም ፈርቶ ነበረ አደለ። ሲቀመጥ ወደዛ ወደ ሲንቆጥ ምንድን ነው የሚባለው? እና ብቻ በቃ በአጠቃላይ ፈርቷል። ምንም ከሱ እንትን ከካሜራ ጀርባ ምናምን እያላችሁ ነበረ። ይሄ እናንተ የምታስቡት ሀሳብ ነው እንጂ የእውነት ይሄን እሱ እኔ እንደዚህ ያደርጋል ብዬ አላስብም። እሷም አታስብም። ጠንቅቃ ታቋለች እኮ እሷ የምር ከእናንተ ከኦዲየንስ በላይ የምታቀው የምትቀርበው እሷ አይደለች እንዴ? እና እሱም እንደዚህ የሚያደርግ ልጅ አይደለም። ልጁ አታቁትም። እና ልጁ ብልጥ ነው፣ የምር በጣም በጣም ብልጥ ነው። ራሱ በጣም ነው የሚጠብቀው። የምር በጣም ብልጥ ነው ከምታቁት ከመጀመሪያ ጀምራችሁ ከእነሱ ጋራ አብሯችሁ ከመጣችሁ በጣም ብልጥ ነው። በጣም ማለት ነው። ፕራንክ ላይ ሆኖ ነው የሚገኘው። ፕራንክ ላይ ሆኖ ተገኘ ማለት ሬል ያደርጋል ማለት አይደለም። እና እሱ ሜቢ ይሄንን ልትሉ የቻላቸው ይሄንን ፕራንክ ማታ ላደርገው ነበረ ባለበት ምክንያት ይመስለኛል እሷን ለማሳመን መሰለኝ እንደዛ ያለው ማለት ነው እና ቀን አድርገውታል። አንደኛ ሁለተኛም ነገር ያው ወዳሁኑ ነው ፕራንክ እንደሆነ የተነገረው። አሁን የበለፈው ፕራንክ ነው። አሁን እንደዚህ ህል ውስጥ ያስገባው እና ሀይሜን ይጎዳታል ማለት አይደለም። እኛ አሁን ዛሬ አዲስ ቪዲዮ እንደሚመጣ አምሹር እርግጠኛ ነኝ። ሜቢ ላትታረቀው ትችላለች ማለት ትንሽ አዛ ልታደርገው ትችላለች። ታዝገዋለች እንጂ ሃይሚ ከብሩኬ ውጪ እየትም ማትሄድም፣ ብሩኬን ከሀይሚ ውጪ እየትም አይሄድም። ሁለቱ በጣም በጣም ይተዋወቃሉ። በጣም ማለት ነው። ብቻ የትላንትናው ፕራንክ አይደለም ሃይሚ ኦዲየንስም አስደንግጧል። በተለይ ፎቶውን ማለት ነው። ቴምብሌት ተደረገ የተደረገው የምር በጣም ነው ሾክ የሚያደርገው፣ ያስጠላል፣ ይደብራል እና በብሩኬ እንደዚያ አይጠበቅም እሱም እንደፈራ ያስታውቃል። ደግሞ ፈርቶ ነበረ ቪዲዮን እንዳያ ነው ማለት ነው። እና ሌላ ደግሞ እሷ ፕራንክ ታደርጓለች በዚሁ ይቀጥላል እያላችሁ ነው። አይቀጥልም ብዬ አስባለሁ። ምክንያቱም እሱ አደረገችው ያደረጋት እጥፎ ነው የመጣባት ማለት ነው። እና አሁን እሷ ታደርጋለች ብዬ አላስብም። እውነት በጣም የደነገጠችው ትላንትና በጣም ደንግጣለች። ያልጠበቀችው ስል ነገር ስለሆነ ነው። እነሱን ደግሞ አሳምነዋታል። ብሩኬ ደግሞ ፕራንክ ላይ ታቆታላችሁ። ትንሽ ንግግር ላይ ንግግሮቹ ይደጋግመዋል፣ ቃላቶቹ ማለት ነው። ትንሽ ንግግር አይችልም ልበል? ይችላል፣ ንግግር ይችላል፣ በጣም ይችላል። ግን ደግሞ አላደለ፣ ምናገባሽ የሚልም ቦታ አለ። ይሄ ነገር ሁሌ አይበታለኝ። በፕራንክ ላይ ማለት ነው። ኢኔውስ ዛሬ ሌላ ቀን ነው ማለት ነው። ታርቀው በአዲስ ቪዲዮ እንደሚመጡ አምሬል ሹር። እናንተም በበጎ ነገር አስቧቸው። ሁለቱም እኩል መውደድ መውደድ ያለ መውደድ የራሳችን ምርጫ ነው፣ ግን ደግሞ ሰው በመሆን ሰውን እናክብራቸው ማለት ነው። ፎቶ በመዘግዘግ ማንንም አትመልሱም። ይሄ ፌር አይደለም ማለት ነው።